ሃይሚ እና ብሩክ ወይ በዚህና አክል የኔ ነው የተለመደበት። ለምን እንደፈለግሽ ነው ያልገባኝ። ወይስ የሃይሚ ባህሪ ገብቶሻል ማለት በቃ፣ ሃይሚ እኔን ቁጭ ብሎ ከመረዳት ይልቅ ነው ፋሚሊ። አሁን አንድ ነገር ተናገረ የሃይሚ ባህሪ ገብቶሻል አለ። ሃይሚ የሰው ወሬ ትሰማለች። ሃይሚ የምሬንም ነው ምነግራችሁ በጣም ትሰማለች። ተሎ ነው ነገሮችን ሁሉ እያንዳንዱ ነገሮች የምታምነው በተሎ ነው፣ በቅጽፈት ታምናለች አንድ ነገር ከተደረገ ታምናለች። በቃ በግልጽ ቁጭ ብላችሁ እኮ ታወራላችሁ ብሩክና ሃይሚ። ግን ይሄ ከሌላ ሰው የሚመጣውን ነገር ግን ቶሎ ባታምኑ የተሻለ ነው፣ የተሻለ ነው። ምክንያቱም እርስ በርሳችሁ ትተዋወቃላችሁ፣ ከኛ የበለጠ እርስ በርሳችሁ ትተዋወቃላችሁ፣ ምን አይነት ሰው እንደሆናችሁ ትተዋወቃላችሁ፣ በደንብ ትተዋወቃላችሁ። ራሳችሁ ነገሩን ለመነጋገር ነው እንጂ ኤክስትራ ሌላ ሰው ጋር ኮንፎርም ማድረግ፣ ይሄ ምንም ጥቅም የሌለው ነገር ነው፣ መለያያ መንገድ ነው። የምሬነ ፋሚሊ፣ ሌላ ሰው እንዲያረጋግጥላችሁ ያንን ነገር ሌላ ሰው እንዲያረጋግጥላችሁ ምናምን ነገር አያስፈልግም። ከዛው ነው ፊት ለፊት መነጋገር ያለባችሁ። የፈለገ ነገር ብሩኬ ሊያጠፋ ይችላል። የፈለገ ነገር ሀይሚ ልታጠፋ ትችላለች። ነገር ግን ሁለታችሁ ነው ማውራት ያለባችሁ እንጂ ሌላ ሰው እና የእናንተን ህይወት እንዲመራላችሁ ባትፈቅዱ ጥሩ ነው፣ ባትፈቅዱ ጥሩ ነው። ብሩክም ሀይሚም ሀይሚም ሰው አትመኝ አትመኝ፣ ተሎ ታምኛለሽ። ፕሊስ እየገባችሁ ሀይሚ ሰው አትመኝ ብሏት አብስራት። እኔ ከዚህ በኋላ እዚህ ነው የምኖረው እዚህ ቤት ነው የምኖረው። ምን ማለት ነው? ነገራቶች እስከ አስተካከል አሁን ብሩኬ ከአንቺ ጋር ነው የምኖረው እያለ ነው። ከሱ ከሷ ጋር የሚኖረው ደግሞ እሷን ፕሮጀክት ለማድረግ ነው። እሷ የምትፈራ እሷ ይሄ ውስጧን ፍርሃት እንትን የሚለው ከሆነ የሚያጠራጥረው በቃ ነፃ እንዳልሆነች ራሷን የምታሳምነው ከሆነ ሰው ግዴታ ያስፈልጋታል። ብሩኬ ግዴታ ያስፈልጋታል። ፋሚሊ፣ የምሬን ነው ግዴታ ያስፈልጋታል። እንደዚህ አምሯን ከነሳት፣ ሰላም ከነሳት ያ ነገር የብሩኬና የእሱ የብሩኬና የዛ ልጅ መጣላት ልክ መስሎ ካልታያት ኮንፎርት ካልሰጣት፣ ራሴን አደጋ ላይ ነው ያለው ምናምን ነገር ብላ የምታሰብ ከሆነ ግዴታ ብሩኬ ያስፈልጋታል። ምክንያቱም በዚህ ሰዓት ከሱ ውጭ ማንም ሰው ገጎኗ ሊቆም አይችልም። ፋሚሊ ማንም ሰው እንደ ብሩኬ ሊሆንላት አይችልም። ማንምና ማንም ሰው የምሬን፣ ማንም ሰው ቢመጣ እንደ ብሩኬ ሊሆንላት አይችልም። ራሱን ሪስክ ውስጥ ሊከትላት አይችልም። ማንም ሰው ፋሚሊ፣ ማንም ሰው ነው የምላችሁ? ያው አስረግጬ ይነግራቸዋል። ሀይሚም፣ ታያለሽ ቁጭ ብለሽ እንደምትመለከችኝ አውቃለሁ። ብሩኬም እንደምታዩኝ እርግጠኛ ነኝ እርግጠኛ ነኝ። ገብታችሁ ኮሜንት ላይ ፋሚሊ ንገሯቸው፣ ለሁለቱም ንገሯቸው፣ ሀይሚን፣ ብሩኬን። የሚሻል ልጅ ፕሊስ ተረጋጊና ነገሮችን ለመፍታት ሞክሪ። መጀመሪያ ሁለታችሁ ያለባችሁን ችግር ፍቱ፣ ከዛ በኋላ ነገሩ ሁሉ ይስተካከላል፣ ይስተካከላል። መጀመሪያ እናንተ ሰላም ሁኑ፣ በስነ ስርዓት ማውራት ልመዱ፣ በስነ ስርዓት ዲስከስ ማድረግ ልመዱ። ያለባችሁን ችግር መጀመሪያ ፍቱ። ያ ልጅ አያስጨንቃችሁ፣ ማያስጨንቀው ነገር አያስጨንቃችሁ። እንዴ የእኛ ኮ የምሬን ነው ሰላም ስትሆኑ ማየት ነው ናፈቀ በቃ እንደ በፊቱ ፍቅሩ ናቸው ማየት ናፍቆናል ይህ እዚህ ላይ የምታደርጉት ንግግር የፍቅር መሆኑን አይኑ አንደርስታንድ እናደርግ እናውቃለን በፍቅር የፍቅር እንትን መሆኑን እናውቃለን ሀይሚም እያደረገችው ኩርፊያ የፍቅር እንደሆነ እናውቃለን ብሩኪም የሚያደርገው ነገር የፍቅር እንደሆነ እናውቃለን ፋሚሊ ሶ እዚህ ጋ መጀመሪያ ግን የራሳችን ችግር ፍት ከቻላችሁ ፕሊስ ፕሊስ እዚሁ ጋር ቁጭ ብለህ ብሩኪ ብታወራት ደስ ይለኛል ብታወራት የልባችሁን ብታወሩ ደስ ይለኛል። ይሄ የኔ አስተሳሰብ ፋሚሊ መሰለኝን ነው የማደርገው። አልፈልግም ፈለግሽ አልፈልግሽ ነው አይመለከተኝ። ፈለግሽ አልፈልግሽ አንቺ እ አንቺ ተወጫታለሽ እንጂ እኔ እዚህ ቤት አልወጣም እያለን ይመች፣ ብርኬ፣ ይመች ተመችቶኛል፣ ይድበት ተመችቶኛል፣ ይድበት እንዲህ ረላሽሺ አንተ ሰሚኛለሽ ወደድሽም ጠላሽም እኔ እዚህ ነው የምኖረው ሀላስ ሀላስ ለእራስሽ ወንድ ልጅ ቆረጠ ወንድ ልጅ ቆረጠ ይሉታል አሁን ነው ወደ እርጅም ጠላሽም እኔ ከዚህ ቤት አልወጣም እኔ ከዚህ ቤት አልወጣም እንዳትወጣ አይዞህ እንዳትወጣ ፋሚሊ እንዳትወጣ ብላችሁ ጸላሽ እሺ ምናልባት ሰላማችሁ ከመጣ ምናልባት የድሮ ፍቅራችሁ ከተመለሰ እንዳትወጣ እንዳትወጣ በቃ አሁን እኮ ኩርፋ ምናምን ነገር እንትን ትላለች። አትቀጥልም፣ በዚህ ሙድ አትቀጥልም እኮ ፋሚሊ። የሆነ ሰዓት ላይ የደበራትና ከዚህ ሙድ ወጣ፣ ሰላም ትሆናለች። የምሬን ነው። ብሩክን ማቀፍ ትፈልጋለች። ከእሱ ጋር በስነ ስርዓት ማውራት ትፈልጋለች። ያ ሁሉ ነገር ናፍቋታል። ያ ሁሉ ነገር ናፍቋታል። አይኗ ላይ የሚያሳየው ያ ነው ፋሚሊ። ሶ ሰላም እንደሚሆን እርግጠኛ ነኝ። ሰላም ሰላም ብሎ ፍቅር ሆኖ እንደምናያቸው እርግጠኛ ነኝ ፋሚሊ። ሰላም ሰላም ውድ የተከበራችሁ ዩቲዩብ ቻናል ተከታታዮቼ፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም? እኔ አለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ላይ የት ያለ ቪዲዮ ነው ዛሬ? በቃ የፍቅር ነገር እየተመለከትኩ ነው። እሱን አብረን እናያለን። ብሩክና ሀይሚ ፍቅሩ ነው። ብሩክና ሀይሚ ሰላሙ ነው። እንደ በፊቱ ነው እንመለከታለን ብላችሁ ታስሶች ላይክ እያደረጋችሁ ኮሜንት ላይ ሐሳብ አስተያየታችሁን ስጧቸው። ሁለቱም ይመለከቱታል። ሁለቱም ነው መክላቸው ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ኦልሬዲ ኔኔኝ ያለውት ብዬ ነው። ማም ነው ማንም ምናምን ቢኖር እንደ እኔ ሊሆኑላት ይችላሉ ብዬ አላስብም። ያም በመቶ ፐርሰንት በኮንፊደንስ ነው የምናገረው። በትክክል ፋሚሊ፣ በትክክል ምንም አልሳትክም፣ ብሩኬ፣ ምንም አልሳትክም፣ ቅጣት ታክል አልሳትክም። በቃ ማንም ሰው እንደ ብሩኬ ሊሆንላት አይችልም። ይህ ግልጽና ግልጽ አማርኛ ነው። ማንም ሰው የብሩኬን ያክል ሊያስብላት አይችልም። በዚህን ሰዓት ጓደኛ ተብዬ ምን ተብዬ ከብሩኬ ሊበልጥ አይችልም። ለሃይሚክ በማሰብ ከብሩኬ የሚሻል ሰው ይኖራል ብዬ እኔም ጭራሽ ማላስበው ነገር። ብሩኬ ይህን ነገር ማወቅ ራሱ ትልቅ ነገር ነው በዚህን ሰዓት። የምሬ ነው፣ ይህ ትልቅ ነገር ነው። ፋሚ እኔ ነኝ ያለኋት፣ ለሃይሚ እኔ ነኝ ያለኋት። እኔን ማስፈልጋት የፈለገ ነገር ብንጣላ፣ የፈለገ ነገር ብናጠፋ እኔና እሷ መቼም ማንም የማይለያየን ሰዎች ነን። ብዙ ነገር አይተናል፣ ብዙ ነገር ተፈትነናል፣ እያለ ነው ያለው ብሩኬ። የምሬ ነው እኔ ደስ ብሎኛል ብሩኬ ይህን ነገር ስለተናገርክን በጣም ደስተኛ ነኝ። በጣም ደስተኛ ነኝ ብላችሁ የምታስብ ሰዎች ሀይሚና ብሩኬ መቼም አይለያዩም፣ ሀይሚና ብሩኬ ሁሌም ደስተኛ ይሆናሉ ብላችሁ የምታስብ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አሴታችሁን ስጧቸው። ፋሚሊ ለሁለቱም እልክላቸው፣ ይመለከቱታል፣ ያዩታል። ፋሚሊ ልጁንም ዋጋውን መስጠት ትክክል ነበር ያደረኩት። ዋጋውን የሰጠው እንዲህ ግን ይቀረዋል እኮ ፋሚሊ ይህ ልጅ እኮ ይቀረዋል። ግን መመታት ይቀረዋል ይህ ልጅ ይቀረዋል። ጠግቧል። መቆንጠጥ አለበት እኮ ፋሚሊ። እንደሚያደርገው ነገር ቢኖ ቢሆን እኮ ፋሚሊ እንደ ከባድ ነበረ እንግዲህ። ባለፈው ሻንጣውን ይዞ መጣ። አልጋውን እኮ ነው የረሳው ፋሚሊ። አልጋ ይዞ መምጣት እኮ ነው የከብዶት ነው እንጂ ስለተደበደበ ጉዳት ላይ ስለሆነ ነው እንጂ አልጋም ይዞ ይመጣ ነበር ፋሚሊ። አልጋም ይዞ ይመጣ ነበር። አያፍርም፣ አያፍርም ፋሚሊ። የማጀ ብቻ እንዴት ብዬ ላስረዳችሁ፣ እናንተ ማግኘት ካልቻለ በቃ ገብቶ ህይወታችሁን በቃ ይበጠብጣሉ። አያችሁ አሁን ብሩክ እኮ በግልጽ እየተናገረ ያለው ያች ልጅ እንደምታስቸግረው ነው እየተናገረ ያለው። በቃ አልሆንላት አለ ብሩክን። በጣም ብዙ ነገር ብዙ ምክንያቶች ብዙ ነገሮች ምናምን ነገር ሰጠችው፣ እድሉን ሰጠችው ወደሷ እንዲመጣ እሱ አልመጣም። ሀይሚ በለጠችባት በለጠባት ሀይሚ ጋር ያለውን ነገር ልትለያያቸው አልቻለችም። ሶ የመጨረሻ አማራጭ ያች ልጅ ያደረገችው ፎቶና ቪዲዮችን ምናምን ነገር ለሃይሚ መላክ ነው። በቃ ብትለፋ ብትለፋ ብሩኬ ልታገኘ አልቻለችም፣ ና የራሷ ማድረግ አልቻለችም፣ ና የሀይሚን ህይወት ለማበላሸት ነው ፍላጎት ያች ልጅ ገባቸ። ብሩኬ እየተናገረ ያለው ነው። ዲቴል አላወራም እንጂ በቃ ብዙ ነገር ለፍታለች፣ ግን ልታገኘኝ አልቻለችም ነው እያለ ያለው ፋሚሊ ምናልባት ይ በዚህን ያክል የኔን ወት ለመመድበጥ ለምን እንደፈለግሽ ነው ያልገባኝ። ወይስ የሃይሚ ባህሪ ገብቶሻል ማለት፣ በቃ ሃይሚ እኔን ቁጭ ብሎ ከመረዳት ይልቅ ነው ይውላችሁ ፋሚሊ፣ አሁን አንድ ነገር ተናገረ። የሃይሚ ባህሪ ገብቶሻል አለ። ሃይሚ የሰው ወሬ ትሰማለች። ሃይሚ የምሬንም የምሬ ነግራችሁ በጣም ትሰማለች። ተሎኖ ነገሮችን ሁሉ እያንዳንዱ ነገሮች የምታምነው በተሎ ነው። በቅጽበት ታምናለች። አንድ ነገር ከተደረገ ታምናለች። በቃ በግልጽ ቁጭ ብላችሁ እኮ ታወራላችሁ ብሩክና ሀይሚ ግን ይሄ ከሌላ ሰው የሚመጣውን ነገር ግን ቶሎ ባታምኑ የተሻለ ነው፣ የተሻለ ነው። ምክንያቱም እርስ በርሳችሁ ትተዋወቃላችሁ፣ ከኛ የበለጠ እርስ በርሳችሁ ትተዋወቃላችሁ፣ ምን አይነት ሰው እንደሆናችሁ ትተዋወቃላችሁ፣ በደንብ ትተዋወቃላችሁ። እራሳችሁ ነገሩን ለመነጋገር ነው እንጂ ኤክስትራ ሌላ ሰው ጋር ኮንፎርም ማድረግ ይሄ ምንም ጥቅም የሌለው ነገር ነው፣ መለያያ መንገድ ነው። የምሬነ ፋሚሊ ሌላ ሰው እንዲያረጋግጥላችሁ ይህንን ነገር ሌላ ሰው እንዲያረጋግጥላችሁ ምናም ነገር አያስፈልግም። ከዛው ነው ፊት ለፊት መነጋገር ያለባችሁ። የፈለገ ነገር ብሩኬ ሊያጠፋ ይችላል። የፈለገ ነገር ሀይሚ ልታጠፋ ትችላለች። ነገር ግን ሁለታችሁ ነው ማውራት ያለባችሁ እንጂ ሌላ ሰው የእናንተን ሕይወት እንዲመራላችሁ ባትፈቅዱ ጥሩ ነው። ባትፈቅዱ ጥሩ ነው። ብሩክም ሀይሚም ሀይሚም ሰው አትመኝ፣ አትመኝ። ተሎ ታምኛለሽ። ፕሊስ እየገባችሁ ሀይሚ ሰው አትመኝ ብሏት፣ ቀፈጠች፣ ቀፈጠች ውሪ ትላለች ነው። እኔ ማውራት አልፈልግም። የኩርፊያ እኮ ነው ፋሚሊ እኮ የፍቅር ነው የፍቅር እኮ ነው ፋሚሊ ትንሽ መለማመጥ አለብህ ብርቂ ትንሽ ተለማመጣት አይሚም ፍቅሩ ነው እንደዚህ እያደረጋት ያለው ፍቅሩ እኮ ነው ፍቅሩ እኮ ነው ሌላ ምንም ነገር አይደለም ፋሚሊ እንኳን ደስ አለሽ በቃ ከማንም ጋር ልገናኝ ተነሽና ምግቢ ተነሽና ማን ደስ ይበለ ብለሽ ነው ማትቤ ሌላ ነገር ሊሆን አይችልም። አይ ትንሽ ፕሊስ አትቅበጪ፣ ተነሺ ቀልጠፍ ምንም አይሰራልሽም። ቀልጠፍ ቀልጠፍ ብለሽ በቃ እዛው ተመቻችሁ። ቢሮን አጥፋል። አይጠፋም። ለምንድን ነው የሚጠፋው? አሁን ስሚኛ። ለምን አትሰሚኝም? ጆሮ ነ የሚሰማው። ሳወራሽ መልስ እየሰጠሽ እኮ ፖላይት በሆነ መንገድ መልስ እየሰጠሽ ማየት ነው የደበራት ብሩክ። ሀይሚ አሁን እንደ ሀሳብ ገብተጭን ዋስር ምዝ ልክ ብታረጋ ደስ ይለኛል፣ ደስ ይለናል። እንደ ጨረቃ ፋሚሊ ደስ ይልናል ምክንያቱም ላቭ ላቭ ነው እዚህ ጋር እያየን ያለው ላቭ ነው ፋሚሊ ኢማጂን ከዛ ነገር ወጥተው ራሱ እንደዚህ አይነት የእንደዚህ አይነት የፍቅር ጭቅጭቅ ሲጨቃጨቁ ደስ ይላል ደስ ይላል እኔ እንደዚህ ስለሆናችሁ ደስ ይላል ይሄ እኮ ቅብጠት ነው ፋሚሊ ብሩኬ ላይ ያልቀበጠች ብሩኬ ላይ እንደፈለገች ያልሆነች ማን ጋር ነው እንደፈለገች ማን ጋር ነው የምቀብጠው የምሬ ነው ማን ጋር ፍፄ ጋር ነው የምቀብጠው አይሆንም ብሩኬ ጋር ነው የምቀብጠው ምክንያቱም መቅበጥ ያለባት እሷ ጋር ነዋ። እሱ ጋር ነው መቅበጥ ያለባት ፋሚሊ። እና ይመቻችሁ፣ ይመቻችሁ። ብቻ ሰላም ሆኖልን ምንም የሚፈጠር ምን። እኔ አሁን ከአንቺ ጋር ነው የምኖረው። እሺ፣ ነገራቶች እስከ አስተካከል ስነ ስርዓት ይኑር። ምንድን ነው ስነ ስርዓት ይኑር። አልፈልግም። እኔ ከማንም ጋር መኖር አልፈልግም። በቃ አልፈልግም። እኔ ፈለግሽ አልፈለሽ ግዳ ይሰተኝም። ለማንኛውም የዚህ በርኩል ፋንቶ ቆልፈሽ ከዚህ በኋላ እንትን አይለኝም ምናምናም እንዳትዪ በአንቺ በኩል ያመዋል። የማያመው ነገር የለም። በአንቺ በኩል ያመዋል። ጤና አጣል። በአንቺ እኮ ጤና አጣል። ይሄ ልጅ እኮ ሰላም አጣል። እኮ እንዴት ነው ሰላም? አሁን እኮ ብሩኪ ሰላም የሚሆንበትንም እሷም ሰላም የምትሆንበትንም እርግጠኛ ነኝ። አንድ ቀን አብራችሁ ቁጭ ብላችሁ ብታሩ፣ የምሬ ነው። ነገ ጠዋት የለም፣ ይሄ ሁሉ ችግር የለም፣ ይሄ ሁሉ ሰው፣ ይሄ ሁሉ ነተርክ፣ ይሄ ሁሉ ጭቅጭቅ የለም። በቀጣይ ቀን ፍቅር ነው ነው የምናያቸው ፋሚሊ ተራስተሚ እመኑኝ፣ የምሬንም ነግራችሁ። አንተ ታምኛለሽ። ወደርሽም ጠላሽም፣ እኔ እዚህ ነው የምኖረው። አላስ አላስ፣ ለራስሽ ወንድ ልጅ ቆረጠ፣ ወንድ ልጅ ቆረጠ ይሉታል። አሁን ነው። ወደርሽም ጠላሽም፣ እኔ ከዚህ ቤት አልወጣም፣ እኔ ከዚህ ቤት አልወጣም። እንዳትወጣ አይዞህ፣ እንዳትወጣ፣ ፋሚሊ፣ እንዳትወጣ ብላችሁ ጻፉላጭ እንዴ። እሺ፣ ምን አልባት ሰላማችሁ ከመጣ ምናልባት የድሮ ፍቅራቸው ከተመለሰ እንዳትወጣ፣ እንዳትወጣ በቃ አሁን እኮ አኩርፋ ምናምን ነገር እንትን ትላለች። አትቀጥልም፣ በዚህ ሙድ አትቀጥልም እኮ ፋሚሊ። የሆነ ሰዓት ላይ ይደብራትና ከዚህ ሙድ ወጣ፣ ሰላም ትሆናለች። የምሬን ነው። ብሩክን ማቀፍ ትፈልጋለች። ከእሱ ጋር በስነ ስርዓት ማውራት ትፈልጋለች። ያ ሁሉ ነገር ናፍቋታል። ያ ሁሉ ነገር ናፍቋታል። አይኗ ላይ የሚያሳየው ያ ነው ፋሚሊ ሶ ሰላም እንደሚሆን እርግጠኛ ነኝ። ሰላም ሰላም ፍቅር ብሎ እንደምናያቸው እርግጠኛ ነኝ። ፋሚሊ ለራስሽ ነው ነው እሺ። ግን እናንተ ልጆች በጭቅጭቅ ነው ፍቅራቸውን መግለጽ የሚፈልጉ። ፋሚሊ በጭቅጭቅ በቃ ምን አለ ተረጋግታችሁ በተረጋጋ መንፈስ ብታወሩ ምን አለ ጥሩ መንፈስ ቢቀርባችሁ ጭቅጭ እኔ ያለቅ አይኑ አንድ የፍቅሩ አካል ነው። መጨቃጨቁ አንዱ ነው፣ ግን ሁል ቀን ሲሆን ደግሞ ይሰለቻል። ፕሊዝ እባካችሁ ሀይሚን፣ ብሩኬም እባካችሁ ሁል ቀን ሲሆን ደስ አይልም። ሁል ቀን ሲሆን ደስ አይልም። በእናታችሁ ፍቅር ና እንያችሁ፣ እንዲህ ናፈቀን፣ ናፈቀን ፍቅራችሁ ያ ሁሉ ነገር እናፈቀን። እንዲህ የምሬን ነው የብዙዎችን ህልም አሁን እያሳዘናችሁ ነው። ብዙ ነገር ሰው ከናንተ ይጠብቃል። እኔም ከናንተ በጣም ብዙ ነገር ይጠብቃል። ያንን ነገር ነው ማየት የምንፈልገው። ማየት የምንፈልገውም ያንን ነገር ነው። ያንን ነገር አሳዩ፣ የምንወደውን እናንተ ምንወደውን እናንተን ማየት የጀመርንበትን ነገር አሳዩን፣ የባካችሁ ነው ፈቀድሽ አልፈቀድሽ፣ እኔ እኮ ነኝ የቤቱ አባወራ እያለ ነው ብሩኬ። ፈቀድሽ አልፈቀድሽ፣ እኔ እኮ ነኝ የቤቱ አባወራ፣ ማነው በቤቱ የሚወስነው እያለ ነው ዚላ ባዴ ይመች ብሩኬ። እኔ ተመችቶኛል። ነገ እኮ ፋሚሊ፣ እርግጠኛ ነኝ በቃ ሰላም ሆኖ እንደምናያቸው ማለት ነው፣ ፍቅር ሆኖ እንደምናያቸው። ይሄ ነገር ደግሞ የፍቅር መሆኑን ያስታውቃል። በቃ ሁለቶችም ላይ የምናየው ነገር የፍቅር መሆኑን ያስታውቃልና በዮሐን ሶልቭ የሚደረግ ይመስለኛል እንደ ሀሳብ

ሰው እንግዲህ የዛሬ ቪዲዮ ይመስል ነበረ። በቀጣይ ቪዲዮ ጸዴ ነገር እንመለከታለን። ሰላሙ ነው ፍቅሩ ነው እንመለከታለን ብላችሁም ታስብሶች ላይክ እያደርጋችሁ ኮሚንት ላይ ሰብ አሴታችሁ እሳቸው ለሎትም ነው። ይህን ቪዲዮ ሜንሽን አድርጌ ቪዲዮን ፖስት ማድረገው ይመለከቱታል፣ ያዩታል። ፋሚሊ እስካሁን ከተመለከታችሁን ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ባይ